ከአምስት ዓመት ጥበቃ በኋላ የሶስት ወንድና የሁለት ሴት ልጆች እናት የሆነች ወላጅ። ሰላም ጤና ስጥልኝ፣ ውድ የስኖ ስቲዲዮ ተከታታዮች እንዴት ቆያችሁ? ዛሬ አስደናቂና ታምር የሚያስብል ዜና ይዤላችሁ ቀርብ፣ ያለው አብራችሁን ቆዩ። ከወደ ወለጋ የተሰማው ድንቅ ዜና የነቀምቴ ከተማ ነዋሪ የሆነች ወይዘሮ አስቴር ታረፈ በወለጋ ዩኒቨርሲቲ ጠቅላላ ሆስፒታል አንድ ታላቅና ብርቅዬ ምስራች አስተናገደች። ወይዘሮ አስቴር በአንድ ምጥ አምስት ጤናማ ህጻናትን ማለትም ሶስት ወንድና ሁለት ሴት ተገላገለች። ይህ እጅግ አስደሳች ክስተት የሆስፒታሉ ሰራተኞችና ቤተሰቦች በደስታ አጥለቅልቀዋል።